ሰላም ውድ የቻናል የቤተሰቦች ዛሬ በመናገሻ መንበረ መንግስት ቅዱስ ማርቆስ ገዳም ተገኝቻለሁ። መናገሻ መንበረ መንግስት ቅዱስ ማርቆስ ገዳም ከአዲስ አበባ በ24 ኪሎ ሜትር ርቀት ላይ የሚገኝ ገዳም ነው። ይህ ገዳም በ1878 ዓ.ም በዳግማዊ አጼ ምኒልክ ዘመነ መንግስት በብፁዕ አባታችን አቡነ ማቴዎስ ተመሰረተ። ይህ ገዳም የመሰረቱት ብፁዕ አባታችን አቡነ ማቴዎስ ከግብፅ ከመጡ ጊዜ ጀምሮ ሁለት ጽላቶችን ይዘው ወደ ኢትዮጵያ እንደመጡ የታሪክ ድርሳናት ያስረዳሉ። አንደኛውን ጽላት በደብረ ብርሃን ሰላ ድንጋይ የቅዱስ ማርቆስን ቤተ ክርስቲያን አንጸው በዛ አኑረውታል። ይህኛው መንበረ መንግስት ቅዱስ ማርቆስ ቤተክርስቲያን በቅዱስ ጊዮርጊስ ቤተክርስቲያን ሱባ ይዘው ብፁዕ አባታችን አቡነ ማቴዎስ ባሉበት የብርሃን አምድ ተተክሎ በዚህ ስፍራ ያያሉ ይሁን እንጂ ይሄ ስፍራ ራስናደው የሚባል የአንድ ባለሥልጣን መሬት እንደነበረ ይነገራል ንጉሠ ነገሥቱ አጼ ምኒልክም ምትክ ሰጥተዋቸው በዚች ቦታ ላይ ቤተ ክርስቲያኑ ታንጾ የቅዱስ ማርቆስን ጽላት በዚህ አኖረውታል። እንግዲህ ይሄ ቤተ ክርስቲያን በጣም ብዙ ታሪኮች ያሉት ነው። በኢትዮጵያ ታሪክ ውስጥ የመጀመሪያው መንበረ ፓትርያርክ የነበረው ይሄኛው ደብር ነው። ሁለተኛ ቀጥሎ ደግሞ ብዙ ነገስታት አሻራቸውን ያሳረፉበት በአጼ ምኒልክ የተመሰረተ እንዲሁም ኃይለስላሴም አሻራቸውን ያሳረፉበት፣ ንግስት ዘውዲቱም አሻራቸውን ያሳረፉበት ድንቅ በጣም ታሪካዊ ገዳም ነውና እስከ መጨረሻው ድረስ ቆይታችሁን ከኔ ጋር አድርጎ። በአረብኛ እየተጻፈ የመቤታችን ተአምር የመጀመሪያ ወደ ኢትዮጵያ የገባው እዚህ ገዳም ይገኛል። እያንዳንዱን ነገር የማስቃኛችሁ ይሆናልና በትዕግስት እስከ መጨረሻው ድረስ እንድትከታተሉ። ውድ ተመልካቾች ይሄ የምትመለከቱት በአካባቢው አጠራር ወንዳ ወንዴ ተብሎ ነው የሚጠራው። ይሄኛው በር አንዳችም ሚስማርም ምንም አይነት ነገር ሳይዘው በጣም ትላልቅ ግዙፍ የሆኑ ግንዶች ናቸው እኚህ እንደዚህ እየተሰሩት በጣም አምሮ በአካል ነክታችሁ እንደዚህ ብታዩት በጣም ከባድና በጣም ትልቅ ነው እና ወንዳ ወንዴ ብለው ይጠሩታል። ያለምንም ሚስማር አዋቅረው እርስ በርስ ነው እየተገጣጠሙ እና ከዚ አንጻር ይህንን ስያሜ ሰጥተውታል። በጣም የሚያስገርም ነው። ከሱባ ደን ነው እየተሸከሙ ሲመጡ ሰዎች እንኳን እጃቸው ላይ የሞቱ ነበር። ልክ እንደ በሬ ነው ሰውን እንዲህ ተጠማምዶ ይህን እንጨት ተሸክሞ ሲመጡ የነበረውና በጣም ግዙፍ ትልቅ በር ነው። በጣም የሚገርም ስራ ነው የተሰራው። አገልግሎት አንደኛ የዚህ ቤተክርስቲያን ዋና መስራች ብፁዕ አቡነ ማቴዎስ ግብፃዊ፣ ይህም ቤተክርስቲያን ሲሰሩ ህዝቡን ወደዚህ ወደ ስራው መጥቶ እንዲሰራ ለማድረግ የሚቀሰቀሱበት ነበረ። ህዝቡ መጥቶ በሰዓቱ በተፈለገው ሰዓት ህዝ እየመጣ ቤተክርስቲያኑ እንዲሰራ የሚቀሰቀሱበት የአዋጅ መጥሪያ ነበረ ማለት ነው፣ አንደኛ አገልግሎቱ። ሌላኛው ወይም ሁለተኛው ደግሞ አገልግሎት የዚህ ቦታ ታሪክ ያው ከአድዋ ዘመቻ ጋራ የተያዘ ታሪክ ስላለው ወደ አድዋ ህዙን ለመውሰድ ወይም ደግሞ ህዙ በአንድ ላይ ሆኖ እንዲሄድ፣ አሁንም ብዙ አባታችን አቡነ ማቴዎስ ይህ ነጋሪቱን እያስጎሰሙ ነበር። ህዙን ሰብስበው ከንጉሰ ነግስት ኢትዮጵያ ዳግማዊ ምድር ጋራ ህዝቡን ይኸው እዚህም ብቻ ይሄ ነጋሪቱን ብቻ ሳይሆን መስቀልም አለ ሙዚየም ውስጥ እነኛን መስቀሎች እና ይህንን በማስመጣት ህዝቡን ሰብሰቦ ነበር ወደ አድዋ ይዘምቱ ማለት ነው። ሌላኛው ሶስተኛ ደግሞ ለአገልግሎትም ይጠቀሙበት ነበር በወቅቱ ለአገልግሎትም ይጠቀሙበት ነበረ። ይህ ነው የነጋሪቱ አገልግሎት ማለት ነው። እንግዲህ እንደምትመለከቱት በጣም የሚያማምሩት ስዕሎች ናቸው የጊዜ ቆይታ ያላደበዘዛቸው ዛሬም አምረው እንደዚህ ተውበው ግልጽ ብሎ በኢትዮጵያዊ ሊቃውንት የተሰሩ ቀለሙንም እዚሁ ሱባደን ከተባለ ቦታ ላይ አዘጋጅተው ለሰባት ዓመት ቤተክርስቲያኑ እንደተሰራ ይህንን ቅዱሳን ስዕላት አዘጋጅተው እንዲህ በአማረ ሁኔታ ስለው አስቀምጦልናል። እዛ ላይ የምንመለከተው ደብረ ታቦር ላይ ያለውን ታሪክ በመጽሐፍ ቅዱስ ያየነውን በስዕላዊ መግለጫ በደንብ አድርገው ስለው አዘጋጅቶ አስቀምጠውላ እነ ሙሴን አምላካችን ብርሃነ መለኮቱን ሲገልጽ የሚያሳይ ስዕላት ነው። ከዛ በታች ደግሞ እዚጋ ወረድ ብለን የምትመለከቱት የቅዱስ ማርቆስን ታሪኩን የሚያሳይ ነው። እዚጋ ዘከመሴሞ ይላል። ሲሾም ማርቆስ ሊቀጳጳሳት ነው ሲሾም ያሳያል። ተሾሞ ደግሞ በከመ ማህሮሙ ቅዱስ ማርቆስ ለሰባ እስክንድርያን ይላል እዚያ ጋር ሲያስተምራቸው የሚያሳይ ነው እዚህ ጋር ደግሞ የምትመለከቱት በሚያስተምርበት ሰዓት አላውያን ነገስታት በቅናት ተነሳስተው መንግስታችንን ሊወርስ ነው በሚል እሱን ሲያሳድዱት ሲያሰቃዩት የሚያሳይ ነው እዚች ጋ የምትመለከቷታለች ሰገነት ላይ ሆነው እሱን በበሬ ሲጎትቱት ይመለከታሉ ነገስታቱ ማለት ነው እና እዚህ ጋር ደግሞ ስታዩ ስጋውን እሳት ውስጥ ጨምረው እነሱ ሲዘባበቱበት የሚያሳይ ነው። እዚጋ መላእክት ነፍሱን ወደ ሰማይ ሲወስዱ የሚያሳይ ነው። እዚህ ታች ደግሞ እነሱ የእሱን ስጋ እንዲያቃጠል ያደረጉት እሳት እዛ ጋ እነሱን አጥፍቶ የእሱን ስጋ ሲገንዙት የሚያሳይ ነው ማለት ነው እና ይህ አጠቃላይ ስለ ቅዱስ ማርቆስ ታሪኩን የሚያሳየን ስዕላት ነው። አሁን እያረጁም ይመስላል። አንዳንድ ቦታ ላይ እየተፋፋቁ ያለበት ሁኔታም ይታያል። ግድግዳዎቹ ከጊዜ ቆይታ አንጻር እና እንግዲህ ምዕመናን ይህን የመሰለ የሀገር ሀብት የሆነ እንዲሁም መንፈሳዊ የነፍስ በረከት የምናገኝበት ትልቅ ስፍራ ነው እና ሁላችሁም ይህንን ቅርስ ለማዳን ጥናት ተደርጎበት፣ አሁን በባህልና ቱሪዝም ቢሮ ጥናት ተደርጎ ሙሉ አልቋል። ሙሉ ቤተክርስቲያኑ ህንፃ ቤተክርስቲያኑ እያንዳንዱን እየዞርኩ ያሳያቸዋለሁ። የመጫጫር፣ የመፋፋቅ፣ የማርጀት ጸባይ እየታየበት ነው እና እሱን ተረባርባችሁ ከስር በማስቀምጥላችሁ አካውንት፣ የገዳሙ አካውንት ማለት ነው፣ በዛ እያስገባችሁ ለነብሳችሁም በረከት እንዲሁም ታሪክን እንድታቆዩ እንግዲህ። አባቶቻችን በጣም ብዙ ታሪክ ዋጋ ከፍለው ለእኛ ሰጥተዋል። ያንን ታሪክ ደግሞ እኛ የመጠበቅ ግዴታ አለብን ማለት ነው። እዚህ ቤተክርስቲያን ላይ ብዙ ነገስታት አሻራቸውን አሳርፏል። ለምሳሌ ንግስት ዘውዲቱን ብንመለከት፣ የላይኛው የምታዩት ቤተክርስቲያን ጣሪያውን ቆርቆሮ ያስደረጉት ንግስት ዘውዲቱ ናቸው። እሱም እንዴት ነው ብትሉ ታሪኩ መጀመሪያ ላይ የእመቤታችንን መናገሻ ጋራ ስር ያለችውን የእመቤታችን ቤተክርስቲያን ለመስራት አቡነ ማቴዎስን ትጠይቃቸዋለች። እሳቸውም ያው ምዕመኑም ይቀንሳል በሚል እንዳትሰራ ቤተ ክርስቲያኑን አቡነ ማቴዎስ ይከለክሏታል ማለት ነው። ከዛ አንጻር እሳቸው አቡነ ማቴዎስ ወደ አምቦ ለአገልግሎት በሚሄዱበት ጊዜ ይህንም ቤተ ክርስቲያን ቆርቆሮ አልብሰዋለች። እንግዲህ ቆርቆሮ ስንላችሁ እንዳውኑ ቆርቆሮ አይደለም፣ በጣም ጠንካራ ወፍራም ቆርቆሮ ነው እና ያንን አልብሳ ልክ ለአባታችን ሄደው ሲነግሯቸው ለአቡነ ማቴዎስ በጣም በሱ እንደተደሰቱና ከዛ በኋላ ንግስት ዘውዲቱን ያንን የመቤታችንን ቤተክርስቲያን እንድትሰሪ ፈቅጄ ልሻለሁ ብለው በጣም ደስ ስላላቸው በፊት ሳር ነበረ፣ ፈቅደውላታልና በጣም የሚገርመ ታሪክ ነው እና ንግስት ዘውዲቱን በዚህ ላይ አሻራቸውን አሳርፈዋል። እንዲሁም ደግሞ ቀዳማዊ አፄ ኃይለሥላሴም በዚህ ቤተክርስቲያን ላይ አሻራ አሳርፈው ነው ሄዱት። ደውል ቤቱንም የምትመለከቱት ይሆናል ዙሪያው የግቢውን አጥር ግንብ ያሰሩት እሳቸው ናቸው እና በሰላሳ እየመጡ እዚህ ያስቀድሱ እንደነበረ ነው የሚነገረው። ያም ለምንድን ነው የሚባል እሳቸው በጀልባ በሚሄዱበት ጊዜ ጀልባዋ ተሰብራ ድነዋል። አብሯቸው የነበሩት ግማሾቹ ሞተው፣ እሳቸው ግን የዳኑበት ስለሆነ ከዛ አንጻር ቅዱስ ማርቆስን በጣም ነው የሚወዱት። እዚህ ቤተክርስቲያን እየመጡ ያስቀድሱ ነበረ እና እንደዛውም ብዙ ነገር አጥሩን እንዳልኳችሁ ደውል ቤቱንም የማሳያችሁ ይሆናል እነሱን ሰርተዋል። ከዛ አንጻር አጼ ምኒልክም እንግዲህ ይህን ቤተክርስቲያን እንዲመሰረት ያደረጉ መሰረት የታሉ እሳቸው ናቸውና የብዙ ነገስታት መናሪያም ነበረች። ዛሬ ግን ቤተክርስቲያኑ በዛ ሁኔታ ላይ አይደለም ያለ ነውና እኛም ታሪክ ይወቅሰናል። አባቶቻችን ይህን ሁሉ ዋጋ ከፍለው ይህን የመሰለ ድንቅ በጣም ከአይምሮ በላይ የሆነ ሁሉን ነገር የምታዩት በአካል ስትመጡ ነው። እኔ በማንኪያ ከባህር ላይ የመጨለፍን ያህል ነው እየነገርኳችሁና እያሳየዋችሁ ያለሁት እና ሁላችሁም ብትመጡ ሙዚየምም አለ በደንብ ለነፍሳችሁ እንኳን እርካታ የሚሰጥ በጣም የሚገርም እኔ የተደነኩበት ነው። እና የቀረብንም የማመለከታችሁ ይሆናል። የማይከፈተው በር ይሄ ነው። አይከፈትም። ይሄ በር እንደተዘጋ ነው የሚቀመጠው ማለት ነው። እና ይሄ በር የባህታዊ በር ይባላል። ለምንድን ነው የባህታዊ በር የተባለው? ጳጳሱ አቡነ ማትያስ ይህን ቤተ ክርስቲያን በሚያንጹበት ጊዜ አንድ ባህታዊ ይገለጥላቸው እና ወደዚያ ፈቀቅ አድርጋችሁ ስሩት ይላቸዋል ቤተክርስቲያኑን በዛን ሰዓት አቡነ ማቲያስ መሰረቱ ብዙ ሄዷል ተጀምሮ ቤተክርስቲያኑ ማለት ነው። ከዛ አንጻር ቤተክርስቲያኑን አስጠግቶ መስራት አልቻሉም፣ የተጀመረ ስራ ስለሆነ ማለት ነው። ስለዚህ አንድ በር ሰራና ለባታዊ መታሰቢያ እንዲሆን አደርጋለሁ አሉ። ይሄንን በር ለባታዊ መታሰቢያ አድርገው አሰርተውታል። እና ይሄ በር አይከፈትም። እንግዲህ ስውራን አባቶች በዚህ እንደሚገቡ እንደሚወጡ ነው የሚነገረው እና ከዛ ውጪ ይህ በር አገልግሎት አይሰጥም። ሌሎች እንግዲህ እንደሚታወቀው ክብ ቤተክርስቲያን ሶስት በር ነው የሚኖረው በቤተክርስቲያናችን ታሪክ ማለት ነው። እና እሱም ምሳሌ አላቸው። ሶስት በር የሚሆኑበት የወንዶች፣ የሴቶች እና የካህናት መግቢያ ነው። ይሄኛው ግን ተጨማሪ አራተኛ በር ነው። እንደምትመለከቱት ይሄ መቅደሱ ነው። ስዕሉንም እንደምትመለከቱት ነው። ኮርኒሶቹ በጣም የሚያስገረሙ በጣም ድንቅ የአባቶቻችን ጥበብ እና በጣም የሚያስገርሙ ስዕሎች ዘመን የማይሽራቸው በጣም በቃ ከአይምሮ በላይ የሚሆኑ ለነፍስን እርካታ የሚሰጡ ናቸው። የቅዱስ ማርቆስ ስዕላቸው ነው። እንግዲህ ቅዱስ ማርቆስ ከአራቱ ወንጌላውያን አንዱ ናቸው እንደምታውቁት እና ኃይለስላሴ ብዙ ነገርን አድርጓል ካልኳችሁ ውስጥ አንዱ ይሄኛው ነው። በአካል ስትመጡ የምታዩት ይሆናል ማለት ነው። እና አሁንም ከእኔ ጋር አቆዩ። የአቡነ ማቴዎስ ስዕላቸው ነው። ይሄ የምታዩት ፊት ለፊት ያለው ወንበሩ ደግሞ የወሳቸው እዚሁ በነበሩበት ሰዓት አረፍ የሚሉበት ነው። እና ዋናው እንግዲህ አቡነ ማቴዎስ ማለት ከአቡነ ሰላማ ከሣቴ ብርሃን ጀምሮ ግብፃውያን የኢትዮጵያ ጳጳሳት አስራ አንደኛ ናቸው እሳቸው እና አስራ አንደኛ መቶ አስራ አንደኛ ይቅርታ፣ መቶ አስራ አንደኛ ሊቀ ጳጳስ ናቸው ማለት ነው። የዚህ ቦታ መስራች እንግዲህ አቡነ ማቴዎስ ከግብጽ ሲመጡ የቅዱስ ማርቆስን ጽላት ይህንን የቅዱስ ማርቆስ ጽላት ይዘው የመጡት እዚህ እሳቸው ናቸው። አንደኛው ደበርብራን ሰላ ድንጋይ ትልቅ እንደዚሁ ቤተክርስቲያን የቅዱስ ማርቆስን አንጸዋል ማለት ነው። ሁለተኛው ደግሞ ይሄኛው ነው ራሱ ጽላቱ እዚህ ያለው እና አባታችን በረከታቸው ይደርብን። ይህን የመሰለ ቤተ ክርስቲያን እንድናይ ለትውልድ የሚተላለፍ ቅርስ አስቀምጠውልናል። እሱ ብቻ አይደለም፣ የሀገርም ደግሞ ባለውለታ ናቸው እና አድዋን ከአጼ ምኒልክ ጋር ጠላት ኢትዮጵያን በወረረበት ጊዜ አድዋ ጦርነትን እሳቸውም ሄደው ከጦርነቱ በኋላ እንግዲህ አገራችን ድል ካደረገች በኋላ ተመልሰው መጥተዋልና ለሀገርም ትልቅ አስተዋጽኦ ያደረጉ በጣም ድንቅ አባት ናቸው በነገስታትም እንግዲህ ይፈሩ ነበረ እሳቸው ልክ እንደ አሁኑ ዘመን አይደለም ጳጳስ በሚሰማበት ጊዜ በጣም ተወዳጅ የነበሩ በአካባቢ ማህበረሰብም ትልቅ አባት ናቸው እና ይሄ እንግዲህ የእሳቸው መቀመጫ እንደነበረ ነግረውናል። ይህ የምትመለከቱት ብፁዕ አባታችን አቡነ ማቴዎስ ለ45 አመት ሙሉ ይቀመጡበት የነበረው መንበረ ጵጵስና ናቸው። ይሄኛው ነው ማለት ነው። ይህ በእንጨት የተሰራው ቤት ቀዳማዊ አፄ ኃይለሥላሴ አሰሩት። ያልኳችሁ ደውል ይሄኛው ነው። ሁለት ደረጃ ነው ያለው ከላይ ትልቁ ደውል አለ። ይሄ የታችኛው ሁለተኛው ደውል ነው ማለት ነው። መምህር ሳሙኤል እስኪ ስለ ቤተክርስቲያኑ ክርስቲያኑ አሁን ያለበትን ሁኔታ የተወሰነ የአብራሩ። አሁን ወዳለው ህይወት ስንመጣ ቦታው በጣም አሁን አደጋ ውስጥ ነው ያለው። አንደኛ ህንፃ ቤተ ክርስቲያኑ አሁን የተለያዩ ብሎች እየበሉት በመፍራስ ላይ ነው ያለ ማለት ይቻላል። ይህንን ለማደስ ደግሞ ያው የምን አንድ ድጋፍ ያስፈልጋል። ሁላችሁም የዚህ ቦታ ታሪክ ባለ ታሪኮች ናችሁ። ኢትዮጵያውያን የሆናችሁ በሙሉ፣ ኦርቶዶክሳውያን የሆናችሁ በሙሉ ይህን ቦታ እንግዲህ እንደ አይናችን ልናየው ስለሚገባ አባቶቻችን ሲናገሩ ሰነፍረኛ ከሩቅ ይመልሳል ይላሉ እና ሳይፈርስ አሁን ሳይቃጠል በቅጠል ነው እና አሁኑኑ ቶሎ እንድንደርስለት የሚል ጥሪ ነው የምናገረው። ሌላው ተጨማሪ በዚህ ቦታ የሚያገለግሉ ካህናት ዲያቆናት፣ በጣም አስቸጋሪ የሆነ ሁኔታ ነው ያሉ። ምንድን ነው ደሞዝ የላቸውም። እንዲሁ ደሞዝ አገልጋዮቹ ደሞዝ በማጣት ምክንያት የጊዜያዊ ወቅት ኑሯቸውን ለማሸነፍ ወደ ከተማ እየሄዱ ስለሆነ ሊዘጋም ጭምር ስለሆነ ድረሱለት ስንል በእግዚአብሔር ስም እንጠይቃለን። ይህን የሚያክል ንብረትና ቅርስ ተሰጥቶን ይህንን ደግሞ እኛ ያለመጠበቅ መቻል እንደ ሀገርም በጣም የሚያስቆጭ ነው። ቁጭትን የሚፈጥር ነው እና ሁላችሁም እንግዲህ በዱል እግዚአብሔር ስም እየተረባረባችሁ ከታች በሚቀመጥላችሁ አካውንት፣ በቤተክርስቲያኒቱ አካውንት ማለት ነው የምትችሉትን እንድታደርጉ ከአስር ብር ከአምስት ብር ጀምሮ የምትችሉትን ያህል እና ሼር እያደረጋችሁ ለሁሉም እንዲዳረስ አድርጉ። እውነት ለመናገር በጣም በጣም ደስ ግን ቤተክርስቲያን ደግሞ አሁን ያለበትን ሁኔታ ሳይ ከነበረው ታሪክ አንጻር እነዛ ነገስታት ሲመላለሱበት እንዳልነበረ ይሄ ሁላ ቅርስ እንግዲህ በአይን የምትመለከቱ ውስጡ፣ ስሉ፣ ኮርኒሱ እያንዳንዱ ነገር በቃ ከሀይምሮ በላይ የሚሆን በጣም በጣም የሚደቅ ነው። እግዚአብሔርን ነው የምላችሁ፣ በእናታችሁ እንደምንም ብላችሁ ኑ። በቃ አበሰው በአዲስ አበባ ዙሪያ ላይ ያላችሁ ሰዎች በጣም ቅርብ ነው። እዚህ ሸገር ሲቲ ውስጥ ነው። እንግዲህ መናገሻ ማለት 24 ኪሎ ሜትር ቀጥታ መጣችሁ በትራንስፖርት በስፓርቱ አስፋልቱ ላይ ወርዳችሁ፣ ከዛ በኋላ በባጃጅ መግባት ትችላላችሁ። በእግር የምትመጡ ቀላል። እዚህ አዲስ አበባ ስለሆነ ግን ይሄን ያህል ትኩረት ያጣ ቤተ ክርስቲያን እውነት ብትመጡ ትጠቀሙበታላችሁ። ምንም እንድታደርጉ አይደለም። ኑና ምን ያህል ነፍሳችሁ እንደምትረካ ተመልከቱ። እግዚአብሔርን ነው ምላችሁ እኔ በህይወቴ በቃ እንደዚህ ደስተኛ ውኛ። በጣም ደስ የሚል ስሜት ስለዚህ ሁላችሁም እንዳትቀሙ እና ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷን ተጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸርሰብ ትብልኝ።